ሰላም ሰላም፣ ይሁን ይችላል ተከታዮች፣ እንዴት ናችሁ? ከኔ ጋር ሰላም። ዛሬ እንግዲህ ያው አንድ ቻሌንጅ እየላሽ ቀርብ ያለው ቻሌንጁ ያው እንግዲህ ኢትዮኮባ ፓርክ በሚባለው ቦታ ነው። ያው ሲባልና ሲወራ ምን ሰማው እንግዲህ፣ ኢትዮኮባ ፓርክ ያው የጀግኖች ቦታ ነው፣ የጀግኖች ታሪከኛ ቦታ ያለበት ቦታ ነው። እስኪ ሁላችሁም ወደዚህ እንግዲህ ወደ ቻሌንጁን እንዞራለን።

ሶ ወደዚህ ቦታ ስትመጡ ሁላችሁም ደስተኛ ና ፍናት በጣም ለማየት ነው በጉጉ የጠበቃችሁ መሆን ያለበት እየተስፋ አደርጋለሁ። እኔ ለማሳየት እናንተ ደግሞ ለማየት ተስፋ ለማድረግ እንግዲህ ከዚህ ጋር እንደምታዩት በጣም ጅግዶች በጣም ብዙ ነገር ቦታ ይቻቸ የሄዱበት ቦታ ነው እዚህ ጋር የምታዩት ማለት ነው። እንግዲህ ብዙ ነገር ላሳያችሁ የሚሆነው እዚህ ጋር ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት እንግዲህ የወላችሁ ሚያዝያ 12 ይላል በ1968 ይላል እንግዲህ ይሄ እንግዲህ የተሰራው ታሪክ ማለት ነው። ታሪኩ እንግዲህ ይህን ይመስላል እንግዲህ የምታዩት ማለት ነው። ባላነብላችሁም ያው እያሳየዋችሁ ነው። እዚህ ጋር ምስሎች በኢትዮጵያ ይላል ብሔራዊ ፓርክ ይላል እንግዲህ። ታሪኮት እኔ በምስል ነው ማሳያችሁ እናንተ ደግሞ እንግዲህ ያው በታሪክ የምታውቁት ካለ ታሪክ ታውቁታላችሁ። እኔ ደግሞ በምስል ነታሪክ ያው ብዙ እንትን የለውም መጽሐፍ የለውም። መጽሐፍ ቢኖር ብሎች ያለኝ የሳያችሁ ነበር ው ይሄን ይመስላል። የታሪክ ይህንን መስሎ እንግዲህ ታሪኮች እንግዲህ ማለት ጀግኖቹ እንግዲህ የምታያቸው በምስል እነዚህ ናቸው። እንግዲህ ብዙ ምስል እያየ እነዚህ ይታያቸዋል። ግማሹ እያጨደ ነው፣ ግማሹ በርግብ እያሳየ ነው። ግማሹ ደግሞ እንግዲህ የምታዩት በጣም የተለያየ ታሪክ ነው ያለው። ማጭድም አለ፣ ብዙ መሳሪያ የተለያዩ ይመስል አልባሳትም አሉ እንግዲህ ያው ታውቁታላችሁ ማታውቁት ደሞ ያው እያሳየናችሁ ነው። ማታችሁ ደሞ ለማካ እንድታዩት ማለት ነው። ያው እንግዲህ ኢትዮ ኮባ የወዳጅነት ፓርክ ማለት ነው። ብዙ አይነት ቻሌንጅና ብዙ አይነት ታሪክ አሉ። በውስጡ ሲገቡ በጣም ረዝም ነገር ታምሩ ምትሉበት ነገር አለ። በጣም እንግዲህ የወዳጅነት ፓርክ ማለት እንግዲህ ብዙ ሰው ስምምነትና ታሪክ ነገር ያደረገበት ወዳጅነት ተብሎ የሚጠራው ቦታ ሁላችሁ ማለት ነው። ደስ የሚል ነገር ነው። እዚህ የወዳጅነት ፓርክ ተብሎ የሚጠራው ቦታ እዚህ ጋር እምታዩት በጣም አስገራሚ የሆነ ቦታ ነው። ስለዚህ ኢትዮ ኩባ የወዳጅነት ፓርክ እንግዲህ በውስጡ ብዙ ነገሮች አሉት። እነዚሁም ጀግኖችም ታሪኮችም የተለያዩ ኢትዮጵያዊ ነው። ኢትዮጵያን ብዙ ነገር አቋቁመው ከዚህ ያደረሱ የተለያዩ ፓርኮች አሉ በጣም እና እነሱ ደግሞ ታሪኩን አንብበውት ማለት የጽፈውት ወይም ተስለው ሲሄዱ እኛ ደግሞ የእነሱን ታሪክ እያነበብንና እንደ እነሱ ታሪክ ለመሆን ብንሞክር የእነሱን ታሪክ ወደፊት፣ ወደኋላ መለስ ስለን ብዙ ታሪኮች እያነበብን ኢትዮጵያ እንዴት እንደነበረች ኢትዮጵያ እንዴት ስንት አይነት ጀግና እንደነበራት ብዙ አይነት ጀግና እንዳፈራች እንዲሁም የተለያየ ጀግኖች እንደነበሯት የሚያሳይ ነው። ኩባያ ወዳጅነት ፓርክ ተብሎ የሚጠራው ኢትዮ ማለት ነው። ስለዚህ ወደዚህ ቦታ ስመጡ ብዙ ታሪክ ነገር እያነበባችሁ እየሰማችሁ እያያችሁ ነገር ምንመጡት። የዛሬው እንግዲህ ፕሮግራማችን ይሄን ይመስላል። እንግዲህ በሰፊው እያሳየናችሁ ነው። ሶ እንግዲህ አንዱን ፓርክ አሳየተናችኋል። ኢትዮ ኩባያ ወዳጅነት ፓርክ የሚለውን በአንድ ጎን ያለውን አሳየተናችኋል። እንግዲህ በአንድ ጎን ያለውን ደግሞ እያሳየናችሁ ነው ምን ይዩት እንግዲህ እስኪ አሁን ደግሞ ወደዚህኛው ደግሞ ይሄ ደግሞ የምታዩት ማለት ነው አንድ ጎን ያለው ፓርት ነው። እዚህ ደግሞ የሚታዩት ምስሎች ደግሞ የሚያስገርሙ ነው። የተለያዩ መሳሪያ አሉ። እንደዚህ ሁኔ አንድ ቁጥር የሚመስሉ ምስል አሉ። እዚህ ጋር ስብሰባ የማዕከል አዳራይ ስብሰባ ይሆን መሰለ እዚህ ጋር የምታዩት ማለት ነው። ይሄ ማለት ነው ተሰብስበው እዚህ ጋር ማለት ነው። እዚህ ጋር እንደተቀመጠ ሞፈር ቀንበር እንደሚባለው በክፍለ ሀገር ወይም የተለያዩ የእርሻ መሳሪያዎች ሁላ እንደያዙ ነው የሚያሳየን እዚህ በምስሉ ማለት ነው። ታሪኩ ደግሞ በውስጡ ብዙ ነገሮች ታሪኮች አሉ። እነሱን ደግሞ በመጻፍ ነገር የምናነባቸው ነገር ናቸው የሚሆኑት። እነሱ መጻፍ ደሞ ለማንበብ ያው ጊዜና ሰዓት ስለሚወስድ ዛሬ ደሞ በትንሹ እና በጥቂቱ የና ለእናንተ ላሳዩ ነው። ዛሬ የምታዩት ደግሞ ይሄን ነው። አሁንም ወደ ቦታው ና ወደ አረንጓዴው ቦታ ደሞ እናሳያቸው ሆነ ማለት ነው። ይሄ ማለት ነው ወደ አረንጓዴ ቦታ እንደሚካለው ማለት ነው ታይቻለሁ ያልሰራ ይሁን ብሎ ይላል። ያልሰራ ይሁን ብሎ ያልሰራ ይሁን ብሎ እዚህ ጋ ይታያችኋል። ጋይሶቻ ወደዚህ እስኪ ተመልከቱ ማለት ነው። እስኪ ተመልከቱ። እንግዲህ ያው የድሮ ታሪካችን ይዘን ለመጓዝ እኛም እናስባለን። ሁላችሁም የነገስተው ደግሞ በጣም የሚገርም ነገር ነው። እንግዲህ ተመልከቱ። እንግዲህ አለባበሳቸው የሚያምር ነው፣ ከስከሳቸው የድሮ ታጋዮቹ በጣም በሚገርብ ሁኔታ ማለት ነው። ደስ የሚል ነገር እዚህ ጋር የድሮ ባህላችን የሚገልጽ ነው። ከዚህ ጋር የምታዩት ማለት ነው የድሮ ባህላችን የሚገልጽ ነው። ሶ እንግዲህ ያው ኩባያ ፓርክ የሚጠራው ቦታ እንግዲህ ብዙ የጀግኖች ታሪኮች አሉ በእነሱ ውስጥ ሱ ታሪኮችን ያንብቤ ለመናገር ነበር። እናንተ ያሰጉት ያው ታሪኩ ያው በግልጽ ያው ጀግኖችን ምስል ያሳያው የጀግኖችን ታሪክ እንደዚህ የምታያቸው ናቸው። እንግዲህ ታያቸዋል። እንግዲህ ወደዚህ ቦታ እየገባን ያለ ነው። እንግዲህ ወደዚህ ቦታ ስትመጡ ጋቶች ደስተኛ ሆናችሁ እንግዲህ ያው እናንተ ይህን ነገር ደግሞ እኛ ለማሳየት እናንተ ለማየት ብዙ ነገር አይታችሁ እንድትማሩበት ነው። ይህን ነገር እያሳየናችሁ ነው። ስለዚህ የተለያዩ ነገሮች አሉ። በውስጡ በጣም ጀግኖች ተብሎ የሚጠሩት ት ኢትዮጵያ ላይ እንግዲህ ከኢትዮጵያ እንግዲህ ስለዚህ ቦታው ራሱ በጣም ያምራል። አረንጓዴ ቦታ ነው፣ ወደውስጡ ደስ የሚል ቦታ ነው ራሱ ማለት ነው። እዚህ ቦታ ላይ ደስ ይላል። ይህም ቦታ ደግሞ በተለይ ወደ ሀምሌ ቦታ ወይም ግንቦት ላይ ዝናብ ይዝን ላይ ምናምን ብናየው በጣም የሚገርም ቦታ ነው። የምናገኝበት ቦታ ማለት በጣም ደስ ይላል። አረንጓዴ ያለ ቦታ ነው። ይህ ኩባያ ፓርክ እንግዲህ በጣም ጀግኖች ያሉበት ቦታ ሲሆን፣ በጣም በስብስብ ቦታ ነው። ይህን ቦታ እንግዲህ እናንተ ለማሳየት ነው ነገሩ

በጣም አስገራሚ የሆኑ ነገሮች ታሪክ የሆኑ ነገሮች ቦታው ላይ ይገኛሉ፣ ግን በሰፊው እናንተ ለማስረዳት ነበረ። ያው እሱ ከዚህ ጋር መስላቸውን እያሳየን ያለው ስለ ታሪኩ ሂደት እየዘረዘረ ቢያሳይ እናንተን እያስነበርኩ እና እያስረዳሁ ለምንሞክር ሞክር ነበር። እሱ አሁን እንግዲህ እያሳየን ያለው ብሎ ቦታ ላይ ነው። እንግዲህ ዛሬ እዚህ ፓርክ በሰፊ ቦታ ቻለኝ ላይ እያሳለፍ ነው። አሪፍ ነገር እሚያሳያቸዋለን እያሳያቸው ነው። እስኪ ጋይስ ወደዚህ እዚህ ጋር ኢትዮ ፓርክ ቦታ ነው። አረንጓዴ ቦታ በጣም የሚገርምና የሚያምሩ ቦታ ነው። ኢትዮ ፓርክ ነው ውስጥ የምታዩት እንግዲህ ማለት ነው። በጣም የሚገርም አረንጓዴ የሆነ ቦታ መስመር ላይ ራሱ እንደዚህ ደስ የሚል ቦታ ይለም ራሱ ማለት ነው። ፓርክ ውስጥ ግን የሚገኙት የተለያዩ ነገሮች አሉ። በጣም ነው የሚያምሩ

ሌሎች ሰዎች አሉ፣ ደስ ብሏቸው እያዩ ነው ያሉት ማለት ነው። ታያችኋል። እዚህ ጋር በጣም ፀሐይ ትንሽ ይከብዳል። ሰው ቢሆን እኛ እናንተን ለማሳየት ትልቅ ቦታ ለማድረስ ደስ ብሎኛል። የራሱ ሰው ፀሐዩ መታ፣ ግን ለእናንተ ደስተኛ ሆናችሁ ወደዚህ ቦታ ለማየት ጓጉታችሁ የምትመጡብኝ ከሆነ ከዚህም በላይ ትልቅ ነገር ነው። እያሳየናችኋለን።

ታሪካቸው የሚዘረዘርበት ቦታ ነው። ከዚህ ጋር አረንጓዴ ቦታ በጣም ደስ ይላል። በዚህ ወቅት እንግዲህ ይህ ቦታ አረንጓዴ ሆነ ማለት ክረምት ላይ መታችሁ ስታዩት በጣም የሚያስገርም ቦታ ነው ማለት ነው። በጣም ደስ የሚል ቦታ ነው ማለት ነው። ካየሁት እና ከተረዳሁት እስካሁን ባየሁት ፓርክ በጣም አረንጓዴ ቦታ ያየሁት እና በጣም አስደሰተኝ ነገር አየሁት ከዚህ ፓርክ ነው። አሻግራችሁ ደግሞ የምታዩት በጣም ጥሩ ነገር አለ ማለት ነው። ወደዚህ ጋር አስካልት ነው የሚታያቸው ማለት ነው ወደዚህ ጋር ማለት ነው እና ደስ የሚል ነገር ነው ይታያቸዋል። ወደዚህ እንግዲህ መስመር ዳር ነው ይህ ሰው እንግዲህ በጣም አረፍ ቦታ ነው የምናደርግበት ቦታ ነው። በጣም አረፍ የተሻለ ነገር ነው አረንጓዴ ነው ቦታ በቃ በረፍት ባላችሁ ሰዓት እና ወቃ ደስ በሚሏችሁ ሰዓት መታችሁ ከዚህ ቦታ ቁጭ ባችሁ ይዞ ያደርጋችሁ ምናምን ብትሄዱ ደስ ይለኛል። ይህም እንግዲህ ፓርኩ የሚገኝ ነው አዚ ጋር። ከዛ ጋር ደግሞ ጀግኖች እንዴት እንዴት ማን ማን እንዴት ሲሆኑ ጀግና እነማን ማናቸው የሚለውን ቦታ መጣችሁ በዚሁ ቦታ ተረጓሪ ሲሆን መታችሁ በዚህ ቦታ ታሪክ ብታውቁ ብዙ ነገር ብትማሩ ኢትዮጵያ ሁን በጣም አሪፍ ነገር ትሽላለች። በጣም የተለያዩ ፓርኮች ብዙ ብዙ ፓርኮች እየመጡ ነው። ተሻሽሎ በትልቁ ደረጃ ፓርኮች እየታዩ ነው ያለው። ኢትዮጵያ ውስጥ ላይ ሶ አገር መውጣት አያስፈልግም። ኢትዮጵያ ውስጥ ላይ በጣም በጣም በርካታ ፓርኮች እና በጣም አስገራሚ ነገሮች አሉ፣ ቦታዎች አሉ። እነሱን እየመጣን ከጎበኘ በጣም አስደሳች ነው። በቃ ውጭ ላይ መውጣት አይጠበቅብ ነው። ኢትዮጵያ ሀገራችን በጣም በአማራ ና በ የሆነች በጣም በትልቅ ደረጃ የምትጠራ አገራችን። ሶ ስለዚህ ይህም ቦታ እየመጣችሁ ሁላችሁ እንጆ እያደረጋችሁ እያያችሁ ማለት ነው አረንጓዴው ይመችሃል። እሱ እንግዲህ ያያችሁ ነው። እኔ እራሱ ደስ ብሎኛል። ሁላችሁም ወደዚህ ቦታ የመጣችሁ እና እዚህ ቦታ ላይ በጣም ደስ ብሎኛል። የራሱ ላይ በጣም አስገራሚ ቦታ ናት። እራሱ አሁን እንግዲህ ላይፍ እዚህች ነው የማመሸው። በቃ ኦልሬዲ ቀረፃ ልቀረፅ ነበር የገባሁት ግን ቦታን ወድጄ ዋለ በቃ እዚህ ጋ አምሽቼ በቃ ስለ ታሪኩ እንዴት ነው ወይ ጀግኖች እንዴት ነው የሚለውን ነገርም በሰፊው አጀንዳ እርጌ አጣርቼ ከዚህ ቦታ ቦታው ይመቻል። እዛ ላይ ጠለስ ነው የምትተውት ጠለስ ነው ማለት ነው። እዚህ ጋ ቁጭ ብላ በሰፊው ወይ ነገር አውቀን መዳለክ ኦ ኢትዮ ኩባ ወዳጅነት ፓርክ ስትመጡ በጣም የጀግኖች ታሪክ ስላሉ ስትገቡ በጣም ቀላል ነው። መግቢያው ቀላል ነው። ሶ አምሳ ብር ወይም መቶ ብር ቢሆን ነው እኔ አምሳ ብር ነው ቆርጬ የገባሁት። በጣም አሪፍ ነው። ብዙ የሚያስቸግር አይደለም፣ ቀለል ያለ ኢትዮጵያ ላይ ፓርክ እያየን እንደዚህ ብንቦት የተለያዩ ቅርሶች እና የተለያዩ ጌች እያየን ብንጫወት፣ ሁላችሁም ወደዚህ የምታደርጉ ደስ ይለኛል። አሁን አሪፍ ቦታ እያሳየኋቸው አሁንም ወደፊት እንቀጥላለን። ብዙ ነገር እንዳሳያችኋለን፣ ገይሶች ወደዚህ ቦታ ስንመጡ ሰብስክራይብ እያደረጋችሁ እንዳትረሱ እና አሪፍ ነገር እያሳየናችሁ ነው። በዚህ ዛሬ ኢትዮ ፓርክ በጣም አረንጓዴ ቦታ አሻሯ የሚታየው በጣም ደስ ያለች እና ማራባት ነገር ነው። ወደ እዚህ ጋር የምታያችሁ እዚህ የኢትዮጵያ ዋና ፖስታ ይሄ ነው ማለት ነው። እንደ ስናዞረ ወር ለብዙ ነገራች አሉ እንደዚህ የሚገርሙ ነገር ናቸው። ይህን ቦታ ደግሞ ማለት ነው በማታ ብታዩት ይ በጣም የሚያምሩ ቦታ ነው። አስገራሚ ቦታ ነው። ደስ የሚል ነገር ነው። እዛ ላይ ጽዱ አለ። ደስ ይላችኋል። ጽዱ ምናምን አለ ማለት ነው። ወደ ላይ ማለት ነው። እስኪ ወደ ላይ እንመልከት። ጽዱ አለ ታያችኋላል። እዚህ ጋ እየመጣችሁ ነዋ እያያችሁ ነዋ። ዛሬ ለእናንተ ብዙ ትቻለ እንጌላቸው ቀርብ እዩ፣ እየሄድን ያለነው በጣም እየሄድን ነው ያለነው እየሄድን ያለነው በጣም የሚያምር ነገር ነው። እየሄድን እሱ እንዴ ሶ ትንሽ ያው ፀሐዩ አሁን ትንሽ ያው የገባንበት ፀሐይ ትንሽ ያው ሞቅ ሰለም ይላል። እቺ አሁን ደሞ እየቀዘቀዘ መጣ። አረንጓዴ ቦታ በጣም ደስ የሚል ነው። እዩት፣ ጠለሷ አንወርዳ አሁን አሻግራችሁ ስታዩ ብዙ ነገር ተቀበል ከዚህ ጋር ቆላችሁ ለመጎብኘት ነው ማሻገራቸውችሁ ደስ እያላችሁ ወደዚህ ቦታ ስትመጡ በጣም አስገራሚ ነው ቦታ። እኔ ከዚህ ቦታ መቀመጥ ፈልጋለሁ። እንግዲህ እኔ እዚህ ጋር ልቀመጥ ነው በጣም በጣም ያማረ እና ደስ ያለበት አረንጓዴ እንግዲህ፣ እዚህ ጋ የምታዩት በጣም የሚገርም ነገር ነው። ወደዚህ ጋ የምንሄድ ወደ ታችም ደግሞ እንደዚህ በጣም አሪፍ ነገር ነው። በጣም ረዝም ነገር እታያለን። ወደዚህም ደግሞ ወደ ላይ ወደ ፒያሳ የሚባለው ቦታ በጣም እስከ ላይ ድረስ ማየት እንችላለን። እዚህ ጋር አረንጓዴ ደስ ይላል። ሶ እስኪ እዚህ ጋር ማለት ነው እኔ እየዞርኩ እንጂ እያረፍኩ ነው መዞር እንችላለን። በተለያዩ ነገሮች እየዞራችሁ መጽሐፍ ነገር ወይም ስለ ታሪክ፣ ስለ ጀግኖች ነገር መማር እንችላለን። ማንበብና መረዳት እንችላለን። ደግሞች እንዴት ናቸው? ኢትዮጵያ እንዴት ነበር? ስንመረይ ነበር ቅኝ ግዛት እንዴት ኢትዮጵያ አልተገዛች? ማን ማን ነበር ቅኝ ግዛት? አፄ ምኒልክ የሚለው ታሪክ ወደዚህ ይዘረዝርላችኋል። አፄ ቴዎድሮስ በጣም ረዝም ነገር ይዘረዝርላችኋል። እናንተ ደግሞ እዚህ ጋር ደግሞች ቦታ እየመጣችሁ እየጎበኛችሁ፣ በዛው ታሪክ እየተማራችሁ ለተለያየ ነገር ማሳለፍ ትችላላችሁ። ጋሶች እዩት እስኪ። ዋው! ዋው! ዋው! ደስ እንደሚያምር እያችሁ ወደ ላይ እንደዚህ የምታሄድ ኢሚግሬሽን ነው። ወደ ላይ ሽቅ ወደ ላይ የምታሄድ ማለት ነው። ኢሚግሬሽን ተብሎ ይጠራል። ይሄ ልዩ ቦታው ማለት ነው። ሶ ዛሬ ደስ ብሎኛል። ዛሬ ፕሮግራማችን እንግዲህ ኢትዮ ኩባ ወዳጅነት ፓርክ ይባላል። እንግዲህ ዛሬ የምታሄድ እንግዲህ ኢትዮ ኩባ ወዳጅነት ፓርክ በጣም ደስ ይላል። እንግዲህ እያያችሁት ፕሮግራማችን ዛሬ ይሄን ይመስላል። አያችሁት ውስጡ ግቢው እንዴት እንደሚያምር ታያችኋል። ግቢው እንዴት እንደሚያምር ለእናንተ እያሳየን ያለነው ኢትዮ ኩባ ያወዳጅነት ፓርክ እንግዲህ ዛሬ በሰፊው አጀንዳ ነው። ሶ እያየን ነው ያለ ነው እየቀጠልን ነው እያየን ወደ ታች እየወረን እ ወደ በሩ ነው። በሩ እንግዲህ ኢትዮ ኮባ ወዳጅነት ይመታል ተብሎ ለሚጠራው በር ነው ይሄ። በሩ ጋር ደረስን ደረስን ደረስን። እንግዲህ እሱ የምታዩት እንግዲህ ይሄ ደስ ያለና አማራ ነገር ነው። ታያችሁ አላ የመጨረሻው ባለ ኮኮ ባላንድ ወደ ጀርባው ደግሞ የሚታየው የጥቁር አንበሳ ተብሎ ይጠራል። ወደ ላይ ወደ ጀርባ ማለት ነው፣ የሚታዩት ማለት ነው፣ ካላይ ጋር ማለት ነው። እሱ እንግዲህ ዛሬ ፕሮግራማችን ይመስላል። በጣም ደስ የሚል ነገር ነው ስናየው የቆየነው ከዚህ ጋር ማለት ነው። እሱ እንግዲህ ይሄ ደግሞ በማታ ብታዩት በጣም የሚያምርና የሚገርም ነገር ነበርሆ። የሚሆነው ማታ ብታዩት ማለት ነው። ታያችኋለሁ ዛሬ በጣም ደስ ብሎኛል። የደረጃው እዩት የማወራጃው መጨረሻው ፓርት ያለ ነው። በዚህ ጋ ታያችኋል ኢትዮጵያ ኩባ ወዳጅነት ችላልዚጋ ማለት ጋዜቶች እንግዲህ ዛሬ ፕሮግራማችን የሚመጣ እንግዲህ ባያችሁትና ፕሮግራማችን ዛሬ ይሄን ይመስላል። እንግዲህ እንግዲህ ኔክስት ደግሞ አሪፍ ቦታ እናሳያችኋለን ማለት ነው። ዛሬ እንግዲህ ወደ ወዳጅነት ፓርክ ተው ለሚጠረው ቦታ እዚህ ጋር ነው እንግዲህ ስናስጎበኛቸው የነበረው ወዳጅነት ኩባያ ማለ ኢትዮ ኩባያ ወዳጅነት ፓርክ የሚለው ይህን ስናሳይ ተቆየነ ዛሬ ማለት ነው። ኔክስት ደግሞ እንግዲህ አሪፍ ቦታ የተሻለ ካያል ቦታዎች እናሳያችኋለን። የዛሬ ፕሮግራማችን እንግዲህ ይህን ይመስላል። ወደዚህ ቦታ ስመጡ ጋይሶች ሰብስክራይብ እንዳተረሱ እናንተ ደስተኛ ሆናችሁ የተለያዩ ደግሞ ከዚህ የሚበልጥ ብዙ ነገር እናሳያቸዋለን ማለት ነው። ዛሬ እንግዲህ በጣም እወዳቸዋለሁ። ዛሬ ይሄን ቻለኝ፣ ሰላሳ እናንተ ጋር ሰላም ይደርስልኝ፣ ሰላሙ እወዳቸዋለሁ።